ያለቀሱ ኳዝ ነው ምናምን። እንደው እኮ ይከባበራሉ፣ ይጓደዳሉ። ፎልስ ነው። ፎልስ መሰራት ይመር አሁን እዚህ ዱኒያ ሀገር ላይ ከአንቺ የባሰ ፎልሳም አለ። በአላህ የኦርቶዶክስ የሃይማኖት አባቶች ኦርቶዶክስ ባለስልጣናት ጋር ተመሳሳይ ናቸው። እንዲህም ያደረጋቸው ደግሞ እምነታችን መከባበርን፣ መቻቻልን፣ አንድነትን ፍቅርን የሚያስተምር እምነት ስላለን ጽንፈኛ ኦርቶዶክስ ነው። ነገር ግን የኦርቶዶክስ አባቶቻቸውን ልመናና ተግሳጽ የማይሰሙ ናቸው። ፋኖ ገደላቸው ብለው አሉ። ማን የገደላቸው ይመስላችኋል? ሰድቁኝ ከውሃ ብያውጭ ማንም ሊገላቸው አይችልም። የኦርቶዶክሱ መንጋ ሶሻል ሚዲያ ላይ የሆነ ነገር ሸፋፍ ነው ማለት ይፈልጋል። ሸፋፍ ነው ማለት የሚባል ነገር የለም። ፂም ስላለውና ኮፍያ ስላደረገ ስለጠመጠመ እያነሳችሁ ልጆቻችሁን እየሰጣችሁ በኋላ ወላሂ ቆጫችኋል። ማትያስ ወጥቶ ሰለምኩ እንኳ ባይሉ በውስጥ ሰልመው እንዲሞቱ እመኝ ለውታል። ከዚህ ዲ በኩሉ እኔ ከአረጉ ማድረግ ያለባቸው ብዬ ማስበው የሚቀድመው ከታወት በፊት ማለት ታቦተ ጽዮን ኢትዮጵያ እንዴት መጣ ምናምን ከሚለው በፊት እሳቸው ካህን ናቸው። ቅዳሴ ይቀድሳሉ፣ ያስተምራሉ፣ ያቆርባሉ። ስለዚህ በቅዱስ ቆርባ ላይ፣ በመሰዊያ አስፈላጊነት ላይ በብሉይ ኪዳን በአዲስ ኪዳን ያለው ሁኔታ እንዴት ነው የሚለው ቴዎሎጂ ላይ ቢወያዩ ኦልረዲ የእሳቸው ዋና ጉዳይ ነው። ይህንን ዲፌንድ ማድረግ አለባቸው፣ ምክንያቱም ይሄ አስተምሮ ነው አንድ ሰው ይህንን መመለስ ሳይችል ካህን መሆን የለበትም። የሚያደርገው የሚኖርበት ቅዳሴ የሚቀድስበት ምዕመናንን የሚያቆርብበት ታቦት መጽሐፍ ቅዱሳዊ እንደሆነ በአዲስ ኪዳን አስፈላጊ እንደሆነ አምኖ ማሳመን አለበት። እኔ በዚህ ጉዳይ ላይ ዲቤት ቢያደርጉ ደስ ይለኛል። አሁን የታቦት መጽሐፍ ቅዱሳዊ ነው አይደለም፣ በአዲስ ኪዳን በብሉይ ኪዳን ቁርባን በቁርባን ላይ ሳይወያዩ ደግሞ በታቦት ላይ መወያየት ቀልድ ነው። ምክንያቱም እኛ ቁርባን በቁርባን ባናምን በቅዱስ ቁርባን ባናምን ቁርባን መስዋዕት ነው መሰዊያ ያስፈልገዋል ብለን ባናምን ታቦት ምን ያደርግልናል? ታቦት እኮ ተሸክመን ወደ ወንዝ በጥምቀት የምንወርደው እዛም ታች ቅዳሴ ስለሚቀደስ ነው፣ ሜዳ ላይ በድንኳን ቅዳሴ ስለሚቀደስ ያለ ታቦት ቅዳሴ ስለማይቀደስ ነው። ስለዚህ ስለ ቅዱስ ቁርባን ሳይወያዩ ስለ ታቦት መሰዊያ አስፈላጊነት በብሉይ ኪዳን በአዲስ ኪዳን ሳይወያዩ ሰው ቀጥታ ሄዶ ታቦተ ጽዮን እንዴት መጣች አለች፣ የለችም የሚል የታሪክ የትውፊት ዲቤት ላይ እንዴት ይገባል? ይህ በቃ ፒውር የሆነ ተንኮል እንደሆነ ያሳያል ማለት ነው። እና ይሄ ብቁም አይደለም። ዲቤት የሚያቀርበውም ሰው ብቁ አይደለም። ዲቤቱን የሚቀበሉ ሰዎችም በዚህ ጉዳይ እንደኔ ስራ ይሰሩ፣ ያጠኑ በጣም ኮምፕሌክስ የሆነ ታሪክ ያለው ነገር ስለሆነ በደንብ ጥናት ያጠኑ ሰዎች መሆን አለባቸው ብዬ ነው የማስበው። ከሁሉም በላይ ግን ዲቤት ልናደረግ የምንችለው ተነጋግረን ከምንግባባው ሰው ጋር ነው ምንድን ነው ቢያንስ የሞራል እንትኑ የሚጠጋጋ ሰው፣ የሞራል ህጉ የሚስማማ የሆነ ሰው ነው። በመረጃዎች ላይ መነጋገር የሚችል የማይዋሽ ሆነስት የሆነ ከአንዱ ወደ አንዱ የማይዘል ነገሮች አላምሮ ሲሉ ደግሞ ስሜታዊ አርጎ ምናምን አበላሽቶ ነገሮችን ወደ ሌላ የማይወስድ ተንኮል የሌለበት ሰው ጋር ልናደረግ እንችላለን። ሰላም አለኩም ወራህመቱላሂ ወበረካቱ። እንዴት ቆያችሁ? አቡነ ማቲያስ አለቀሱበት የተባለውን ፎቶ ካፊሩ ሙስሊሙ ትናንትና ሶሻል ሚዲያውን አጨናንቆት ነው የዋለው። በተለይ ሙስሊሞች የቁርኣን አንቀጽ እየጠቀሱ ነበረ ሲፖስቱ የነበረው። አቡነ ማቲያስ ያለቀሱበትን ምክንያት እሳቸውና አላህ ብቻና ብቻ ናቸው የሚያውቁት። እኔ እንደ መሰረት አቡነ ማቲያስን አከብራቸዋለሁኝ። እንደውም አንዳንድ ጊዜ ሶሻል ሚዲያ ላይ ለመፖስት ልና ፎቶአቸውን እፈራለሁኝ፣ ከማክበር አንፃር ማለት ነው። አቡነ ማቲያስን እንደ ሌሎች የኦርቶዶክስ አባቶች አለወቅሳቸው ፣ ምክንያቱም የኢህአዲግ ስልጣን ከሞተ በኋላ ነው ወደ ስልጣን የመጡትና ያን ያክል የኦርቶዶክስ ባለስልጣናት ጋር አንድ ላይ ሆኖ ሙስሊሙን በደሉ አልልም። ይህ መልእክት የማስተላለፍ የፈለግኩት ምንድን ነው? ብዙ ጊዜ ውሸት ይሰራል ኢትዮጵያ ላይ የሃይማኖት አባቶች ይዋደዳሉ፣ የሃይማኖት አባቶች ይከባበራሉ ይባላል። ውሸት ነው ይሄ የኦርቶዶክስ አባቶች የእስልምና ሃይማኖት አባቶች ቢያከብሩ ኖሮ የኢትዮጵያ እስልምና ሃይማኖት አባቶች ለረጅም ዘመን ህጋዊ እውቅና እንዲያገኙ ሲለፉ የነበሩ ናቸው። እነዚያ የኦርቶዶክስ አባቶች ለሙስሊም ሃይማኖት አባቶች ክብር ቢኖራቸው የኦርቶዶክስ ባለሥልጣናትን ተናግረው ህጋዊ እውቅና እንድናገኝ ያደርጉ ነበር። በእርግጥ አቡነ ማትያስ ኢህአዴግ ከሞተ በኋላ ነው የመጡት። ቢሆንም ሀጂ ሙፍቲ ዑመር ሼህ ዑመር ኢድሪስ የኢትዮጵያ ስልምና ጉዳዮች ህጋዊ ይውቅና እንዲያገኝ እንደሚለፉ ያውቁ ነበር። አንዱን የኢህአዲግ ባለሥልጣን በመናገር ሙስሊሞች ህጋዊ ውቅና ያገኙ ብለው መሸንገል ይችሉ ነበር። ነገር ግን የኦርቶዶክስ የሃይማኖት አባቶች ከኦርቶዶክስ ባለሥልጣናት ጋር ተመሳሳይ ናቸው። ታውቃላቸው እንደ ባለሥልጣናቶች ናቸው። ይህን ፊሉ የሰራበት ዋና ዓላማ ምንድን ነው? የሃይማኖት አባቶች ሌላውን የሃይማኖት አባት የሚያከብር ከሆነ ለሌላው ሃይማኖት የሚቀበል ልብና ፍቅር ካላቸው አቡነ ማትያስ ካልተሳሳኩ ትግሬ ናቸው አይደለም? እስኪ የትግሬን ባለስልጣን ያናግሩልን። በእርግጥ አማራ ክልልና ትግራይ ክልል ያለው ሽፍታ የሃይማኖት አባት እንደማይሰማ ደንቆሮ እንደሆነ አውቃልሁኝ። ሃይማኖተኛ ነው፣ ሽፍታ ነው። ሽፍታ የሚሆነው የኦርቶዶክስ ባለስልጣን ሀገሪቱ እንዲመራ በሚል ስግብግበኝነት ነው። አስባችሁታል። የኦርቶዶክስ ጽንፈኛ ኦርቶዶክስ ነው፣ ነገር ግን የኦርቶዶክስ አባቶቻቸውን ልመናና ተግሳጽ የማይሰሙ ናቸው። ቢሆንም ምናልባት እንደው ቢሰማችሁ፣ ህዝቦቻችሁ ቢሰማችሁ ለኦርቶዶክስ ሃይማኖት አባቶች ከፓትሪያሪኩ አንስቶ እነዚህ ኤጲስቆጶሳት ምናምናላት፣ ትልልቆች፣ በድሜ የገፉ ኤጲስቆጶሳት፣ እነዚህ ሰዎች በተለያየ ሀገረ ስብከት ላይ ያሉ የተሾሙ፣ እስኪ አማራ ክልል ላይ ያለን ሽፍታ በሚገባቸው ቋንቋ በሃይማኖታችሁ እስኪ ለምኑልን፣ ሰውን አይግደሉ፣ ጦርነት ያቁሙ። በተለይም ለትግራይ ጽንፈኛ ኦርቶዶክስ ማህበረሰብ እንደው እስኪ ትምህርት ስጡልን፣ እስኪ እንደው ንገሯቸው፣ ቢሰሙ ቢሰሙ ማለት ነው። እና ለአስተላለፍ የፈለኩት ምንድነው በቃ በተለይ ኦርቶዶክስ መንጋ ሶሻል ሚዲያ ላይ የሆነ ነገር ሸፋፍ ነው ማለፍ ይፈልጋል። ሸፋፍ ነው ማለፍ የሚባል ነገር የለም። ባለፉት ዘመናት የኦርቶዶክስ ፓትሪያርኮች የኦርቶዶክስ ጳጳሳት ከባለስልጣናቶቹ ጋር እኩል ተመሳሳይ አስተሳሰብ ያላቸው የእስልምና ሃይማኖት አባቶችን የማያከብሩ የለፉበትን አንድ ቀን እንኳ ያላገዟቸው ናቸው። ስለዚህ ወጥቶ አለቀሱ እኳዝ ነው ምናምን እንደው እኮ ይከባበራሉ፣ ይጓደዳሉ፣ ፎልስ ነው ፎልስ። እኔ ፎልስ አልወድም። ፎልስ ስለማልወድ እየወጣሁን አጋልጣቸዋለሁኝ። ስለዚህ አቡነ ማትያስ እንግዲህ ያለቀሱበትን የሚያውቁት እርሳቸውና አላህ ነው። አላህ ሂዳያ ይስጣቸው። ደስ የሚሉ ሰው ናቸው ነው በኩፍር አይሞቱ የማርያም ልጅ እያመለኩ ማርያም የፈጣሪ እናት ናት በሚል አሰቃቂ ክህደት ባይሞቱ ደስ ይለኛል። አቡነ ማትያስ ወጥቶ ሰለምኩ እንኳ ባይሉ በውስጦ ሰልመው እንዲሞቱ እመኝ ለወት አለሁኝ። ይህን ይመስላል። ሽር አድርጉላቸው መሠራት ይመር አሁን እዚህ ዱንያ ሀገር ላይ ካንቺ የባሰፈል ሰው አለ? በአላህ አጀንዳ ለማስቀየር በቀን አምስት፣ ስድስት ቪዲዮ ትሰሪያለሽ። የኢትዮጵያ ሕዝብ እኮ በራሳችሁ አንደበትኩ እንዲነቃ እንዲባንን አደረጋችሁልን፣ ከልብ እናመሰግናለን። በራሳችሁ ሰዓት ማለት ነው፣ ማንነታችሁን ስላሳያችሁልን። አባታችን ሐጅ ሙፍቲ አላህ ይርሐማቸው፣ አላህ ጀነቱን ፍርዶስን ይወፍቃቸው። የሰው ልጅ ሁሉ የተፈጠረው ለመሞት ነው እኛም ሟቾች ነን። ቀናችን እስኪደርስ ድረስ እንጂ። ገባችሁ አይደለም? እናንተ እንኳን ሞቱ እንኳን እንደዚህ ያሉ ስላላችሁ ምንም አልከፋን ስላላችሁ አይደለም፣ የሞቱት ቀናቸው ስለደረሰ ነው። አልሐምዱሊላሂ ረቢል ዓለሚን እንደዚህ በማረ በክብር ተሸኝተውልናል። ሀገር አልቅሶ ማለት ነው። እንዲህም ያደረጋቸው ደግሞ እምነታችን መከባበርን፣ መቻቻልን፣ አንድነትን ፍቅርን የሚያስተምር እምነት ስላለን እናንተ ግን እኛ ውስጥ ቁጭ ብላችሁ ከሌላ ሃይማኖት ጋር እንኳን ተቻችለን እንዳንኖር ስታባሉን ነበረ። አሁንም እኮ ነቃባችሁ የኢትዮጵያ ሕዝብ ማን እንደሆናችሁ። ብዙ ሰዎች ብዙ ሰዎች በኮሜንት ሙስሊም ሲባል እምጠለው በአንድ ላይ ነበረ? ለካ ማን እንደሆነ ውስጣችሁ ቁጭ ብሎ እንደዚህ የሚያባለው የሚያበጣብጠው አሁን ነቅተናል። በጣም ይቅርታ አድርጉልኝ። ወላሂ ለአዚም ብዙ ኮሜንቶች እንደዚህ የሚል አይቻለሁኝና በጣም ከልብ እናመሰግናለን። መሰረት ህዝቦቹን እንደዚህ ኢትዮጵያን ህዝብ ስላነቃችሁልን አንድ ነገር ልንገራችሁ። አማራ ክልል ሰሞኑን የሆነ ሼክ ሞተው ነበረና ፋኖ ገደላቸው ብለው አሉ። ማን የገደላቸው ይመስላችኋል? ሰጥኝ ከውሃቢያው ውጭ ማንም ሊገላቸው አይችልም አማራ ክልል ላይ ሙስሊም ሲሞት ፋኖ ነው የገደለው። ኦሮሚያ ክልል ላይ ሙስሊም ሲሞት ሸኔ ነው የገደለው። ይሄ ስራቸው ነው። በዚህ ውስጥ ተደብቀው ነው የራሳቸውን ስራ የሚሰሩት ሀገርን የሚበጠብጡት። ገባችሁ አይደለም? እነኚህን ሰዎች አሁንም አይናችሁን ገልጣችሁ ነቅታችሁ ልጠብቁ ይገባል። ጎረቤታችሁን ልጠብቁ ይገባል። ልጆቻችሁን ትምህርት ቤት ስትልኩ ምን አይነት ትምህርት ቤት ነው መላክ ያለብን ብላችሁ ልጠብቁ ይገባል ልጆቻችሁን ሴት ልጆቻችሁን ትዳር ሲመጣላቸው ስድሯቸው ማን ነው የሚያገባት አቂዳው ምንድን ነው ብላችሁ ሊጠይቁ ይገባል ፂም ስላለውና ኮፍያ ስላደረገ ስለጠመጠመ እያነሳችሁ ልጆቻችሁን እየሰጣችሁ በኋላ ወላሂ ይቆጫችኋል ሰሞኑ ታስታውሳላችሁ አማራ ክልል ላይ የሆነች ህፃን ልጅ ወታ ግጥም ያቀረበች ህፃን ልጅ አማራ ክልል የአማራ ክልል ትምህርት ሚኒስቴር ግዕዝ መማር አለባቸው የለባቸውም የሚለውን በዛ ዙሪያ ማለት ነው ያችን ህፃን ከጀርባዋ ይሄን ጽፎ የሰጣትና እንደዛ እንድታቀረብ ያደረገው ማን ይመስላችኋል? እንደዛ ጥላቻን ስትሰብክ የነበረው ወላሂ ለአዚም እኔ ነግሬያችኋለሁ። ትናንትና ውሃቢዮች በጣም ርቀትን ለመጓዝ ይፈልጋሉ። ሀታ ህፃን ጀርባ ሆነው ህፃናትን ፖለቲካ ውስጥ አስገብተው በዚህ መንገድ ነው እየሄዱ ያሉት። ገባችሁ አይደለም ያቺ ልጅ ድጋሚ በእኛ በሙስሊሞች ላይ ስለመውሊድ የገጠመችው ግጥም በጣም የዘገንን ዘግናኝ የሆነ ማለት ነው፣ ስትሳደብ ነበር። ትላንትና ፖስት ችላችኋለሁ። ቪዲዮን ያያችሁትም አላችሁ ያላያችሁትም ልትኖሩ ትችላላችሁ። መጨረሻ ላይ ስላረጉት እዚህ ደረጃ ነው ርቀት እየሄዱ ያሉት። እኛን መስለው ስታዩቸው፣ ስጋ ለብሰው ልብስ ለብሰው ጺማቸውን አሳድገው ኮፍያ ለብሰው ሙስሊም ይመስሏችኋል። እናንተ እኮ እውነታችሁን ነው ስትዋቸው ሙስሊም ይመስላሉ። ነገር ግን በእኛ ውስጥ ተደብቀው ነው ሀገርን እንደዚህ እየበጠበጡና ሰው እያረዱ እየገደሉ ያሉት። አሁንም በድጋሚ ልልሽ የምፈልገው ነገር ቢኖር ሕዝቦችን የኢትዮጵያን ሕዝብ ስላነቃችሁን በራሳችሁ ባንደመታችሁ እንኳን ሞቱ ሴ ሞቱ እያላችሁ ሴጣንነታችሁን ስላሳያችሁልን እናመሰግናለን። ምንም ቅሬታ የለብንም። አሁን መሽለጥለጥ አስፈልግ እኚህ አባት እንዲህ ያነቡት ማን ነው? ከዚህ በኋላ ኢትዮጵያ ውስጥ አባት ሆኑ አንተምተው አንችምተው ብሎ የሚመክር ማን ነው? መቻቻልን የሚሰብክ እንዴት ነው የምንኖረው የሚለው በጣም ስጋት ላይ ስለጣላቸው ማንም ከሞት እንደማይቀር እናውቃለን። ሁላችንም ሟች ነን። ነገር ግን የሚያስለቅሰን እኛ ቋሚዎች፣ የሚያስለቅሰን ከዚህ በኋላስ እንዴት ነው የምንኖረው የሚለው ነው ከእናንተ ጋር እናንተ ውስጣችን እያላችሁ እንዴት ነው የምንኖረው? አባታችን ሐጂ ሙፍቲ ሰውን በዘር በቀለም ለይተው አልነበርም። እምነታችን እስልምና አልሐምዱሊላህ ረብ ልዓለሚን መቻቻለን አንድነትን፣ ፍቅርን ነው ያስተማረን ልክ እንደ አባታችን ሐጂ ሙፍቲ ማለት ነው። ስለዚህ አሁን ላይ እየወጣችሁ የፈለጋችሁትን መሽለጥለጥ እንደፈለጋችሁ ለማስቀየስ መሞከር ማንም የሚሰማችሁ የለም። ምክንያቱም እኛ ብለን ብለን ብለን እስከ ዛሬ ድረስ ብዙ ነገር ብለን ነበረ። ነገር ግን አሁን በራሳችሁ አንድ በሴጣን እነታችሁን በዚህ ሰዓት ወጥታችሁ ስላሳያችሁልን ከልብ እናመሰግናለን። ምን ነው ሌላ ነገር ምንም እንላችሁ ነገር የለም።